ከኢትዮጵያ ብሔራዊ ቡድን መረጃ ነው የምጀምረው። በዓለም ዋንጫ ማጣሪያ ከግብጽና ከጅቡቲ ብሔራዊ ቡድኖች ጋር ጨዋታዎችን ሞሮኮ ላይ አድርጓል። አንደኛውን ጨዋታ ተሸንፏል፣ አንደኛውን ደግሞ በሰፊ የጎል ልዩነት አሸንፏል። ከግብጽ ጋር የተደረገው ጨዋታ በፈርኦኖቹ ሁለት ለባዶ አሸናፊነት መጠናቀቁ ይታወሳል። ጅቡቲ ብሔራዊ ቡድንም ደግሞ ስድስት ለአንድ በሆነ ውጤት አሸንፏል። ሁለት ተጫዋቾች ሀትሪክ የሰሩበትም ጨዋታ ነበረ። አሪፍ ጨዋታ እንደነበረም ማንሳታችን ይታወሳል እና እነዚህን ጨዋታዎች በተመለከተ በዛ ላይ ደግሞ የግብጽ ብሔራዊ ቡድን ሁለት ለባዶ ካሸነፈ በኋላ ያው በማህበራዊ ትስስር ገጾች የተነሳ ጉዳይ እንደነበረ ይታወሳል። ተጫዋቾች ላይ ትችቶች ነበሩ። ሁለተኛው ጨዋታ ላይ ደግሞ ተጫዋቾች ጎል ካስቆጠሩ በኋላ ምላሽ ሰጥተዋል ሜዳ ላይ እና እነዚህም ጉዳዮች እንደሚነሱበት ይጠበቃል። አንደኛው የኢትዮጵያ ብሔራዊ ቡድን በግብጽ የደረሰበት ሽንፈትና የተወሰደበት ብልጫን በተመለከተ ከጋዜጠኞች ጥያቄዎች እንደሚነሱ ይጠበቃል። እንደዚሁም ደግሞ አሰልጣኙም ይህንን እንደሚያነሳ ይጠበቃል። አስቀድሞ በእለቱ ምንድን ነበር የነበረው የሚለውን በተመለከተ በእርግጥ ከሁለተኛው ጨዋታ በኋላ የኢትዮጵያ እግር ኳስ ፌዴሬሽን በፌስቡክ ገጹ ላይ በለጠፋቸው አጫጭር ቪዲዮዎች አሰልጣኙ ከመጀመሪያው ጨዋታ ሁለተኛው ጨዋታ ላይ የተሻሻለውን ነገር በገለጸበት የተወሰኑ ነጥቦችን ለማንሳት ሞክሯል ግን በዝርዝር ጉዳዮች እንደሚነሱ ይጠበቃል። ዛሬ ዘጠኝ ሰዓት ጀምሮ በኢትዮጵያ እግር ኳስ ፌዴሬሽን የመሰብሰቢያ አዳራሽ ውሎ ሰፈር በሚገኘው የኢትዮጵያ እግር ኳስ ፌዴሬሽን ጽፈት ቤት የመሰብሰቢያ አዳራሽ ነው የሚደረገው እና በእለቱ ምንድን ነበር የነበረው ለምንድን ነው በግብጽ ብሔራዊ ቡድን በዚህን ያክል ብልጫ የተወሰደብን፣ ኢትዮጵያ ብሔራዊ ቡድን ጋር የነበሩ ችግሮች ምንድን ናቸው የሚሉ ጉዳዮች በስፋት ይነሳሉ። በተደጋጋሚ እንዳልነው በሁለቱ ብሔራዊ ቡድኖች በኩል የደረጃ ልዩነት አለ። የግብጽ ብሔራዊ ቡድን አሪፍ ብሔራዊ ቡድን ነው፣ ትልቅ ብሔራዊ ቡድን ነው። የኛ ደግሞ ካለፉት ከቅርብ ጊዜ ዓመታት ከነበሩት ብሔራዊ ቡድኖች አንጻር እንኳን ከተመለከተን በውጤት ደረጃ ዝቅ ያለ ውጤት እያስመዘገበ ያለ ብሔራዊ ቡድን ነው። በዚህ ዓለም ዋንጫ ላይም ከተደረጉ ስድስት ጨዋታዎች አንዱን ብቻ ነው ያሸነፈው የጅቡቲ ብሔራዊ ቡድንን ከጅቡቲ ጋር የሚደረጉ ሁለቱንም ጨዋታዎች የማሸነፍ ግምት ተሰጥቶት ነበረ። መጀመሪያም አንደኛውን ባቻ ውጤት አጠናቋል። ያ የሚያስገርም ውጤት ነበረ። ሁለተኛውን ግን ስድስት ለአንድ በሆነ ውጤት አሸንፎ የተሰጠውን ግምት ማሟላት ችሏል። ከዛ በፊት የነበሩ ጨዋታዎችን ከተመለከትን ግን ሶስቱን ባቻ ውጤት አጠናቆ ሁለቱን ተሸንፏል፤ እና ደካማ ውጤት ነው ያው አስቀድሞ በአፍሪካ ዋንጫ ማጣሪያ ወይም ወደ አፍሪካ ዋንጫ ለማለፍ በተደረጉ የምድብ የማጣሪያ ጨዋታዎችም ደካማ እንደነበረ ይታወሳል። የመጨረሻውን ጨዋታ ነው ብሔራዊ ቡድኑ እንደማያልፍ ከተረጋገጠ በኋላ የገጠመው ብሔራዊ ቡድን ደግሞ ወደ አፍሪካ ዋንጫው እንደሚያልፍ ካረጋገጠ በኋላ የተደረገን ጨዋታ ነው ማሸነፍ የቻለው እንጂ በጣም ደካማ እንደነበረ ይታወሳል። በዚህም ውድድር ላይ ከተደረጉ ጨዋታዎች ስድስት ጨዋታዎች ናቸው የተደረጉት። ከመጨረሻው ከስድስተኛው ጨዋታ አስቀድሞ በነበሩ አምስት ጨዋታዎች አንድ ጎል ብቻ ነው ያስቆጠረው። ያው የመጨረሻው ጨዋታ ላይ ስድስት ጎል ጎሎችን አስቆጠረና የነበሩበትን እምዳዎች ከፍሎ ሰባት ጎሎችን አስቆጥሮ ሰባት ጎሎች ተቆጥሮበታል። በመጨረሻ አሪፍ ነው መጨረሻ ላይ የተደረገው ግን፣ አጠቃላይ የዓለም ዋንጫ የማጣሪያ ጉዞውን ከተመለከትን ደካማ ነው ማለት እንችላለን። ሁለቱንም ጨዋታዎች ደግሞ በተለያየ ጽንፍ ላይ ያሉ ጨዋታዎች ናቸው እና እነዚህን ጨዋታዎች የተመለከቱ ሀሳቦች ይነሱበታል። ከጅቡቲ ብሔራዊ ቡድን ጋር ምን የተስተካከለ ነገር ኖሮ ነው ስድስት ለአንድ ያሸነፍ ነው ከጅቡቲ ብሔራዊ ቡድን ደካማነት አንጻር ነው ወይስ የኢትዮጵያ ብሔራዊ ቡድን ተጫዋቾችም እንደተናገሩት ከግብጽ ጨዋታ የነበሩብንን ድክመቶች አሻሽለን ተመልክተን ገብተናል ብለዋል እና ያ ነው ወይ የሚለውም ይነሳል። የመጀመሪያ ላይ እንደምታስታውሹ አስቻለው ታመነ የብሔራዊ ቡድን አምበል ነው። በኢትዮጵያ ብሔራዊ ቡድን ለረዥም ጊዜም ተጫወቷል። ትልልቅ የኢትዮጵያ ክለቦች ላይም እንደዚሁ መጫወት ችሏል። የፕሪሚየር ሊግ ሻምፒዮንም የሆነ አስደናቂ ተከላካይ ነው እና ይህን ተጫዋች በተመለከተ በማህበራዊ ትስስር ገጾች ላይ በፎቶሾፕ የተለቀቁ ነበሩ። ያው ቦርጫም ነው ለማለት ማለት ነው። እግር ኳስ ተጫዋች ሆነ እንደዚ ማድረግ አይገባም በሚል ግን ደግሞ ተገቢ አልነበረም። ያ ያው ትክክለኛ ነገር ቢሆን ለአንድ ስፖርተኛ እንደዛ መሆን ተገቢ አይደለም በሚል ሊተች ይገባዋል። በእርግጥ ከቡርጭ ጋር እንደዚህ የተያያዘ አይደለም። እግር ኳስ ስፖርተኛ ሆኖ ጥሩ የሰውነት ቅርጽ ሊይዝ ይገባዋል። አራያም ስለሆኑ ማለት ነው። ከስራ የሚመነጭ አይደለ ያ የሚመጣው ስፖርት በመስራትም የሚመጣ ስለሆነ ያንን ማድረግ ያስፈልጋል። ግን በጨዋታ ላይ አንደኛው ፊት ሆኖ የመገኘት ምልክትም ስለሆነ ነው። ይሄ በብዛት የሚነሳውና የአስቻሎ ታመነ ሁለተኛው ጨዋታ ላይ ጓደኞቹ ጎል ካስቆጠሩ በኋላ በዛ በጣም ተበሳጭተው ስለነበረ ያው መለያቸውን ከፍ አድርገው ሰውነታቸውን ሲያሳዩ ነበረ፣ እና ይህም ጉዳይ ትክክል አይደለም፣ ትክክል ነው የሚሉ መጨቃጨቂያ ወይም የሙግት ነጥብ መሆኑ የሚታወስ ነው እና ስለዚህም ጉዳይ የተወሰነ ነገር እንደሚነሳ ይጠበቃል። ሌሎችም ጉዳዮች ይነሳሉ። በሀያኛው የዓለም የቤቱ ውስጥ አትሌቲክስ ሻምፒዮና በ1500 ሜትር ክብረ ወሰን በመስበር ጭምር ያሸነፈችው አትሌት ጉዳፍ ጸጋይ የደጋፊዎች የውድድሩ ምርጥ አትሌት በመባል ተመርጣለች። ያሸነፈችበት መንገድ በጣም የሚያስደንቅ ነው። የአትሌቷን አቅም ያሳየ ነበረ። ከዛ አስቀድሞ በነበረ ኢትዮጵያን በወከለችበት ውድድር ላይ ጥሩ ስላልነበረች በዚህኛው ውድድር በቤት ውስጥ ውድድር አሸንፋ መካሷ ለአትሌቷም በጣም አሪፍ ነው። በዛ ላይ ደግሞ ያሸነፈችበት መንገድ በጣም ግሩም ስለነበረ የደጋፊዎች ምርጥ በመባል አንደኛ ደረጃን ይዛ ጠናቃለችና ለሞራልም ለቀጣይ ውድድርም በጣም አሪፍ ይመስለኛል። በውድድሩ ላይ በተከታታይ ለአራተኛ ጊዜ ነው ኢትዮጵያ ወርቅ ያሸነፈችው በ1500 ሜትር በሴቶችና የኢትዮጵያ የበላይነቷ እንድታስቀጥል ማድረግም ችላለች። በዚህ ርቀት አንደኛና ሁለተኛ ደረጃን ነበረ ይዘና ያጠናቀቅ ነው። እና ያም በጣም አሪፍ ነገር ነበረ። ጉዳፍ ባሳየችው ድንቅ አቋም ምርጥ ተብላለች። የስፔን ላሊጋ ዛሬ አንድ ጨዋታ ይደረግበታል። ይህ ጨዋታ አስቀድሞ መደረግ የነበረበት ነው፣ ተስተካካይ ጨዋታ ነው። ባርሴሎና ዛሬ ላለመጫወት ጥያቄ አቅርቦ ነበረ ምክንያቱም ተደራራቢ ይሆናል ጨዋታዎች፣ ቀጣይም ከሚደረገው ጨዋታ ጋር ስለሚደራረብ ተጫዋቾች ረፍት እንዲያገኙ በማሰብ ጥያቄ አቅርቦ ነበረ። ግን እንዲጫወት ተፈርዶበት ዛሬ ምሽት በሜዳው ኦሳሱናን ያስተናግዳል። ሀያ ሰባት ጨዋታዎችን ያደረገው ሪያል ማድሪድ ሀያ ስምንት ጨዋታዎችን አድርጎ ሁለቱም ክለቦች ስልሳ ስልሳ ነጥቦች አሏቸው ና ዛሬ ባርሴሎና የሚያሸንፍ ከሆነ በሶስት ነጥቦች ከሪያል ማድሪድ የሚበልጥበት እድል አለ። አዲሱ አመት ከገባ በኋላ ተቸግሮ ነበረ ባርሴሎና የተወሰነ አስቀድሞም በነበረው የፈረንጆቹ አዲስ ዓመት ማለት ነው ተቸግሮ ነበረ ግን በተከታታይ ጨዋታዎችን አሸንፎ ሪያል ማድሪድ ደግሞ ቀድሞ የነበረውን አቋሙን ለማስቀጠል ተቸግሮ ስለነበር ነጥቦችን እየጣለ ማድሪድ ያሸንፋል የሚል ግምት ከተሰጠው በኋላ ወደኋላ ቀርቶ አሁን ባርሴሎና በድጋሚ የዋንጫውን የማሸነፍ የተሻለ ግምት የሚያገኘው ቡድን ሆኗል እና በዚህ የውድድር አመት በአጠቃላይ ሰባ አምስት ጎሎችን አስቆጥሯል። በሀንሲ ፍሊክ ስር ግሩም የውድድር አመትን እያሳለፈ ነው የሚገኘው። ሀንሲ ፍሊክም ለአራተኛ ጊዜ የስፔን ላሊጋ የወሩ ምርጥ አሰልጣኝ ተብሎ ተመርጠዋል ያለፈው ወር ላይ እና የባርሴሎናም አሰልጣኙም ተጫዋቾቹም የሚገባቸው ደረጃ ላይ ይገኛሉ። ሀያ ሰባት ጎሎች ብቻ ነው ባርሴሎና የተቆጠረበት። አርባ ስምንት የጎል ክፍያም ያለው በውድድር አመቱ 19 ጨዋታዎችን አሸንፏል። አምስት ጨዋታዎችን ተሸንፏል። ከማድሪድ በላይ ጨዋታዎችን ቢሸነፍም ግን አቻ የወጣባቸው እያሸንፋቸው ጨዋታዎች ቁጥር ከማድሪድ በአንድ የበለጠ ነው። ደግሞ አቻ በመውጣትም ከማድሪድ የተሻለ ነው። ሶስት ጨዋታዎችን ብቻ ነው ማድሪድ፣ አብዛኞቹን ጨዋታዎች አቻ ስለወጣ በነጥብ ተስተካክሏል ከባርሴሎና ጋር። ዛሬ ግን የሚያሸንፍ ከሆነ ባርሴሎና ማድሪድን በነጥቦችም ይበልጣል። አሰልጣኝ ሃንሲ ፍሊክ ትናንትና አራሆንና ራፊኛን በተመለከተ ተጠይቀው ነበረ። ሁለቱም ተጫዋታዎች ለዚህ ጨዋታ አይደርሱም ወይም ይደርሳሉ፣ ግን ረዥም መንገድ ስለሆነ ከደቡብ አሜሪካ የሚጓዙት ድካም ስላለ በጨዋታው ላይ አይሰለፉም ምክንያቱም እረፍት ያስፈልጋቸዋል ብለው ተናግረዋል። እና በዛሬው ጨዋታ ላይ እነዚህ ሁለት ወሳኝ ተጫዋቾች አይኖሩም። አራሆ የቡድኑ ወሳኝ ተከላካይ ነው። ለቀጣይ ጊዜም ከክለቡ ጋር እንዲቆይ ውል ማደሱ የሚታወስ ነው። ክረምት ላይ ክለቡን መልቀቅ ፈልገው ነበረ፣ ግን የረዥም ዓመታትን በቋሚነትም የሚሰለፍበት እድል እንዳለው ተነግሮት ያው ከክለቡ ጋር ይገኛል። እና የዚህ ተጫዋች መኖር አስፈላጊ ነበረም፣ ግን ረዥም ጉዞ አድርጎ ስለሚመጣ እንዲያርፍ ተወስኖለታል። አሪፍ ሊሆን ይችላል። በተለይም ደግሞ ባርሴሎናም ያለ እነዚህ ተጫዋቾች የማሸነፍ አቅም ስላለው ኦሳሱናን ማረፋቸው አሪፍ ይመስላል። ራፊኛም በዚህ የውድድር ዓመት ለባርሴሎና በጣም አስደናቂ አቋም እያሳየ የሚገኝ በብዙዎች ዘንድ የባለንዶር ተገማሽ መሆን ችሏል። ክረምት ላይ ከክለቡ ይለቃል ሲባል የነበረ ተጫዋች በውድድር አመቱ ግን በርካታ ጎሎችን እያስቆጠረ ጎል የሆኑ ኳሶችን አመቻችቶ እያቀበለ በዚህ ደረጃ ከፍ ማለቱ የሚያስገርም ይመስለኛል። እና ያው ቢኖር በየጨዋታዎቹ እንደሚያደርገው ጎል ሊያስቆጠር እንደሚችል ወይ ጎል የሆነ ኳስ ሊያቀብል እንደሚችል መገመት ይቻላል። ግን ደግሞ በብራዚል ብሔራዊ ቡድን ጥሩ ሳምንት አይደለም ያሳለፈው። ብራዚልና አርጀንቲና ለዓለም ዋንጫ የማጣሪያ ጨዋታ ላይ ተገናኝተው አርጀንቲና አራት ለአንድ በሆነ ውጤት ነው ያሸነፈችው የጎሉ መብዛት ብቻ ሳይሆን በጨዋታው ላይ አርጀንቲናዎች የወሰዱትን ብልጫ። በዛ ላይ ደግሞ ራፊኛ ከጨዋታው አስቀድሞ በእርግጠኝነት አርጀንቲናን እናሸንፋለን ብሎ ተናግሮ ነበር እና በጨዋታው ላይ ግን አርጀንቲናዎች አሸንፉ። ሜዳ ላይም ይህንን ተጫዋች ያንጓጠጡበት መንገድ በጣም ከባድ ነበረ። አካላዊ ጉሽሚያም ነበረው። ግብ ጠባቂው ኤሚ ማርቲኒዝን ጨምሮ በጣም ሲረብሹት ተመልክተናል። እና ከዛ ስሜት ነው ረዥም ጉዞ አድርጎ ሊመጣም የሚችለውና ማረፉ ተገቢ ይመስላል። ባርሴሎና ካሸነፈ ግን የሚመራበት ስለሆነ በጣም ተጠባቂ ጨዋታ ይሆናል። ሪያል ማድሪድ የራውል አሴንሲዮ ውል እስከ 2031 ድረስ ለማራዘም ፍላጎት እንዳለው ስራዎችም የተሰሩ እንደሆነ ፋብሪዚዮ ሮማኖ መረጃ ይዞ ወጥቷል። ክረምት ላይ ነው ውሉን ተጫዋቹ የሚፈርመው። በዚህ የውድድር አመት ለሪያል ማድሪድ በርካታ ጨዋታዎችን እያደረገ ነው የሚገኘው ጥሩ ነገሮችም ተፈጥሮለታል። እድለኛም ተጫዋች ነው። በሪያል ማሪድ ቤት ውስጥ በርካታ የጉዳት ዜናዎች መኖራቸውን ተከትሎ ወይም በርካታ ተጫዋቾች በዚህ የውድድር አመት እየተጎዱ ስለሆነ የመጫወቻ እድል አግኝቷል። ይህንን እድል ደግሞ በሚገባ ተጠቅሞበታል። በዚህም ምክንያት ለስፔን ብሔራዊ ቡድን ለመጀመሪያ ጊዜ ተጠርቷል እና ይህንን ተጫዋች ወጣት ተጫዋች ነው፣ ለረዥም ጊዜ በዛው እንዲቆይ፣ በቤርናቢው እንዲቆይ ለማስቻል ክረምት ላይ ውል ሰጥተው እስከ 2031 ድረስ ያቆዩታል የሚል መረጃ ነው የወጣው። ለስድስት ዓመታት ያስፈርሙታል ማለት ነው። ተስፋ ቢያዩበት ነው ይህንን ያደረጉት። እሱን በተደጋጋሚ አሳይቷል። ዙቢ ሜንዲንም ለማስፈረም ከእንግሊዝ ክለቦች ይልቅ እየመራ ያለው ሪያል ማድሪድ ነው የሚልም መረጃ ክሎበታልና ይሄ በጣም ይገርም ነው። ክረምት ላይ በሊቨርፑል የዚህ ተጫዋች ፈላጊ ነበረ። ብዙ እርቀት ተጉዟል ተጫዋቹን ለማስፈረም፣ ግን ደግሞ አልቻለም። በመጨረሻ ተጫዋቹ በዛው በሪያል ሶሲዳድ እስፔኑ ስለመቆየት ወስኖ ሊቨርፑል ሳያስፈርመው ቀረ። ግን ሊቨርፑል ያው የእንግሊዝ ፕሪሚየር ሊግ ዋንጫን ለማሸነፍ ተቃርቧል። ያለዚህ ተጫዋች ቢሆን ይህን ነው የሚባል ጠንካራ ተጫዋች ወይም በቋሚነት የሚሰለፍ ተጫዋች ሳያስፈርም የውድድር አመቱን መጀመሩ የሚታወስ ነው። ዙቢ ሜንዲ ባለፈው ልክ የጥር ዝውውር መስኮት እንደተዘጋ ደግሞ አርሰናል ክረምት ላይ እንደሚያስፈርመው እርግጠኛ የሚመስሉ መረጃዎች ነበሩ ሲወጡ የነበሩት። አሁን ደግሞ ሪያል ማድሪድ ይህን ተጫዋች ለማስፈረም የተሻለ እድል አለው የሚል መረጃ እየወጣ ይገኛል። እና መዳረሻው የት ሊሆን ይችላል ክረምት ላይ የሚጠበቅ ነው። ትሬንት አሌክሳንደር አርኖልድንም ሪያል ማድሪድ ለማስፈረም ተቃርበዋል። ቅድም አድማጫችንም ወደ ሪያል ማድሪድ እንደሚያመር ሊያመራ ይመስላል ብሎ ነበረ። እንደዛ ይመስላል። የትሬንት አሌክሳንደር አርኖልድ ወኪሎች ከሪያል ማድሪድ ጋር መስማማታቸው ተገልጿል። ትናንትና ይህ ተጫዋች ወደ ስፔን ማምራቱ የሚቀር አይመስልም። በ ሊቨርፑል በርካታ ዋንጫዎችን አሸንፏል። የእንግሊዝ ፕሪሚየር ሊግ ዋንጫ አሸንፏል። ሊቨርፑላውያን እጅግ በጣም የሚፈልጉት ዋንጫ ነው፣ የቻምፒየንስ ሊግ ዋንጫ። ሌሎችም የሀገር ውስጥም ዓለም አቀፍ ውድድሮች ላይም ዋንጫዎችን ከክለቡ ጋር ማሳካት ችሏል። እና ለሁለት ተከፍለዋል። አሁን የሊቨርፑል ደጋፊዎችም የቀድሞ ተጫዋቾችም የመጀመሪያዎቹ አሁን ሊቨርፑል በጣም አሪፍ ጊዜ ላይ ነው የሚገኘው። የአውሮፓ ቻምፒየንስ ሊግም የእንግሊዝ ፕሪሚየር ሊግንም ከዚህ በኋላም የማሸነፍ እድል ያለው አሪፍ ቡድን ሆኗል እና ምን ለማግኘት ነው ከሊቨርፑል የሚወጣው? የልጅነት ክለቡ ነው፣ በዚህ ሰዓት መልቀቅ የለበትም የሚል አስተያየት የሚሰጡና የሚተቹት አሉ። በአብዛኞቹ እንደ ካህዲም እያዩት ይገኛሉ። በክለቡ የሰራውን ስራ ያመጣውን ውጤት ሁሉ ገደል የሚከት ውሳኔ ነው የወሰነው በሚል እየተቹት ይገኛሉ። በሌላ በኩል ደግሞ በሊቨርፑል ሁሉንም ነገር አድርጓል፣ ዋንጫዎችን ወስዷል። ሊቨርፑል የሚፈልጋቸው ዋንጫዎች እሱ ባለበት ዘመን እሱም ውጤታማ በሆነበት ጊዜ የተገኙ ናቸው እና ከዚህ በኋላ ወደሚፈልገው ክለብ ይሄድ። በተለይም ደግሞ ሪያል ማድሪድ ትልቅ ክለብ ስለሆነ ምናልባት የዓለማችን ምርጡ ክለብ ሊሆን ይችላል። ያው ከባርሴሎናና ከሌሎች ባየር ሙኒክ፣ ማንችስተር ዩናይትድን ከመሳሰሉ ክለቦች ጋር ስሙ የሚነሳ ነው በብዙዎች ዘንድ የምንጊዜ ምርጡ ክለብ የሚባል ነውና ወደዚህ ክለብ ሄዶ መጫወት የእግር ኳስ ተጫዋቾች ትልቅ ምኞት ስለሆነ መሄዱን ሊያስወቅ ሰው አይገባም ብለው ደግሞ ለእሱ የሚከራከሯሉ። ለማንኛውም ወደ ማድሪድ የሚሄድበት እድል ሰፊ ነው። የብራዚል እግር ኳስ ፌዴሬሽን ወይም የብራዚልን እግር ኳስ የሚመራው አካል ካርሎ አንቸሎቲን ለመቅጠር ንግግር ጀምረዋል የሚል መረጃ ግሎቦን ጠቅሶ ፋብሪዚዮ ሮማኖ መረጃ ይዘው ወጥቷል። ብራዚል ዓለም ዋንጫው ለማለፍ አሪፍ ቦታ ላይ ነው የምትገኘው ስድስት ነጥቦች አሉ ከውድድሩ ልትወጣ ከምትችልበት ደረጃ ከሰባተኛ ደረጃ አሁን አራተኛ ደረጃ ላይ ነው የምትገኘው። አራት ጨዋታዎች ናቸው የቀሩት። በእነዚህ አራት ጨዋታዎች ብራዚል ሁሉንም ጨዋታዎች ተሸንፋ ከታች ያሉ ብሔራዊ ቡድኖች ደግሞ ሁሉንም ጨዋታዎች አሸንፈው ብራዚልን ከዓለም ዋንጫ ውጪ ያደርጓታል የሚል ግምት የለም። ግን ደግሞ ከምንጊዜም ተቀናቃኟ ከአርጀንቲና ጋር ያደረገችው ጨዋታ በከፋ ሽንፈት ነው የተጠናቀቀው። ቀደም እንዳልኩት አራት ለአንድ ነው የተጠናቀቀው። የጎሉ መብዛት ብቻ ሳይሆን በጨዋታ ብራዚል የተወሰደባትም ብልጫ አሰልጣኙ ዶሪቫል ጁኒየር እንዲሰናበቱ ሊያደርጋቸው ይችላል። ቀጣይ ያለም ዋንጫው ላይ ይሄንን ብሔራዊ ቡድን ይዘው የሚሄዱት አሰልጣኝ አዲስ ሊሆኑ ይችላሉ። እኚህ አሰልጣኝ ደግሞ ካርሎ አንቼሎቲ እንዲሆን በብራዚላውያን በኩል ፍላጎት አለው። አስቀድመውም እኚህ አሰልጣኝ ከብራዚል ብሔራዊ ቡድን ጋር ስማቸው በተደጋጋሚ ሲነሳ ነበረና ወደዛ የሚያምሩበት እድል አለ ። ዶሪቫል ግን ሊሰናበቱ ይችላሉ። በመጨረሻም አርሰናል የሴቶች ቡድን ሪያል ማድሪድን ትናንት ምሽት ሶስት ለባዶ በሆነ ውጤት አሸንፏል። ሩሶ ሁለት ጎሎችን አስቆጥራለች። ማሪዮና ሌላኛዋን ጎል ስታስቆጥር፣ ሪያል ማድሪዶች የሁለት ለባዶ የመጀመሪያ ድላቸውን ማስጠበቅ አልቻሉም። የግማሽ ፍጻሜ ተፋላሚ ሆኗል። ስምንት ጊዜ ቻምፒየንስ ሊጉን በማሸነፍ ትልቅ ልምድ ያለው የሊዮንን ሴቶች ቡድን ይገጥማሉ። አርሰናሎች በእንግሊዝ ቻምፒየንስ ሊግን በማሸነፍ ከሴቶች ብቸኛው ቡድን የአርሰናል ቡድን እንደሆነ ይታወቃል።